ጋዜጠኞችን የበላው የጋዛው አስከፊው ጥቃት፣ አሜሪካና አውሮፓን ያፋጠጠው አዲሱ የትራምፕ ውሳኔ፣ የሁቲዎችን ክንድ የሰበረው የአሜሪካ ጥቃት ጋዜጠኞቹ የጦርነቱን አስከፊ ገጽታ አሁንም እየዘገቡ ነው። የሰቆቃ ድምፆችን እያሰሙ ነው። ይጨንቃል። ጦርነቱ አበቃ፣ ሰላም ወረደ ተብሎ የጋዛ ምድር በእልልታ ደመቀች ሲባል እንዳልነበረ፣ ሐማስና እስራኤል እጃቸውን ለሰላም ዘርግተው ታጋቾቹን እስከ መልቀቅ ደርሰዋል ተብሎ እንዳልተነገረ ሁሉ ዳግም በጋዛና በሊባኖስ ምድር የስቃይ ድምፆች መሰማት ጀምረዋል። በዚህ ሁሉ ነገር ውስጥ ገብተው ለዓለም መረጃዎችን ሊያቀብሉ የሚታትሩ ጋዜጠኞች ያልጠበቁ ያደረጉት ነገር ገጥሟቸዋል። በዚህ በኩል ደግሞ አሜሪካና አውሮፓን ለሁለት የሰነጠቀው የሩሲያ ጉዳይ መነጋገርነቱን ቀጥሏል። አሜሪካ አስከፊውን ጥቃት ዳግም በየመን ሁቲ ላይ ፈጽማለች። ሁቲዎች መጮህ ጀምረዋል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። በጋዛ ጋዜጠኞች በሚኖሩበት ድንኳን ላይ በተፈጸመ ጥቃት ጋዜጠኞችና ንጹሀን መገደላቸውን አልጀዚራ ዘግቧል። የጥቃት የተፈጸመው የእስራኤል ጦር ከ50 በላይ ሰዎችን ከገደለበት ጥቃት በኋላና በማዕከላዊ ድር ኤልባላ ከሚገኙ አምስት ሰፈሮች ንጹሀን እንዲወጡ ካዘዙ በኋላ መሆኑ ታውቋል። በጋዛ ባለፉት 24 ሰዓታት በትንሹ 57 ሰዎች መሞታቸውንና 137 የሚሆኑ ግለሰቦች መቁሰላቸው ታውቋል። በሌላ በኩል ደግሞ አሁን ሐማስ የእስራኤል ከተሞች ላይ ከባድ የሚሳይል ጥቃት ፈጸመ። እስካሁን ባለው መረጃ አሽክሎን፣ አሽዱዳ እና በመሳሰሉ መኖሪያ ሰፈሮች የጥቃት ሰለባ ሆኗል። የሊባኖስ የጤና ጥበቃ ሚኒስቴር እንዳስታወቀው ከሆነ እስራኤል በደቡባዊ የሀገሪቱ ክፍል በምትገኘው ታይቤ ከተማ ላይ ባደረገችው አደገኛ ጥቃት አንድ ሰው መሞቱን አስታውቋል። የአልጀዚራ ዘጋቢዎች ቀደም ብለው እንደተናገሩት ከሆነ የእስራኤል ሰው አልባ አውሮፕላን በከተማዋ ላይ ድብደባ ፈጽሟል ብለዋል። እስካሁን ባለው መረጃ ተጎጂዎች ማን እንደሆኑና ሌሎች ጉዳቶች ስለመኖራቸው እስካሁን በግልጽ የታወቀ ነገር የለም። ከጠዋት ጀምሮ እስራኤል በጋዛ ባደረሰችው የአየር ጥቃት የሟቾች ቁጥር ከ9 ወደ 13 ከፍ ማለቱን የሕክምና ምንጮች ለአልጀዚራ ተናግረዋል። በጥቃቱ ከተገደሉት መካከል ጋዜጠኛ ሄልሚ አልፋቃዊ ይገኝበታል። በካን ዩኒስ በሚገኘው ናስር ሆስፒታል አቅራቢያ ጋዜጠኞች በሚጠለሉበት ድንኳን ውስጥ ነበር የእስራኤል ጦር ጥቃቱን ያደረሰው። በጋዛ እስራኤል እያደረገች ባለችው የአየር ድብደባ በርካታ ጋዜጠኞች እየሞቱ እንደሆነ ነው የተገለጸው። በጋዛ የተገደሉ ጋዜጠኞች ቁጥር በሁለቱም የዓለም ጦርነቶች በሌሎች ደም አፋሳሽ ጦርነቶች ሁሉ ከተገደሉት ይበልጣል የሚሉ መረጃዎችም እየወጡ ነው። ዘኮስት ዋር ፕሮጀክት ይፋ እንዳደረገው አዲስ ጥናት እንደሚያሳየው ከሆነ እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 በተጀመረው የእስራኤል ፍልስጤም ጦርነት የተገደሉ ጋዜጠኞች ቁጥር በሁለቱም የዓለም ጦርነቶች ብሎም በሌሎች ደም አፋሳሽ ጦርነቶች በድምሩ ከተገደሉት ጋዜጠኞች እንደሚበልጥ ገልጿል። ማዕከሉ በአሜሪካ የእርስ በርስ ጦርነት፣ የመጀመሪያውና ሁለተኛው የዓለም ጦርነት ኮሪያ ጦርነት የቪየትናም ጦርነት ብሎም የዩጎዝላቪያው ጦርነት በአፍጋኒስታን ጦርነት የተገደሉ ጋዜጠኞችን አሁን በእስራኤል ፍልስጤም ጦርነት ከተገደሉት በቁጥር ያነሱ ናቸው ብሏል። ዘኮስት ዋር ፕሮጀክት አክሎም በአጭሩ ይህ ጦርነት ለጋዜጠኞችና ዘጋቢዎች የከፋ ነው ማለት እንችላለን ሲል ተደምጧል። የጋዛ አስተዳደር የሚዲያ ጽሕፈት ቤት በሰጠው መግለጫ እንዳስታወቀው ከሆነም በጥቅምት 2023 በኋላ ቢያንስ 29 ጋዜጠኞች በጦርነቱ መገደላቸውን አስታውቋል። በሐማስና እስራኤል በተራዘመ ጦርነት ምክንያት በ365 ስኩዌር ኪሎ ሜትር በ40 ኪሎ ሜትር የባህር እርዝማኔ ክልል ውስጥ የምትገኘውን 2 ሚሊዮን በላይ ዜጎች ይኖሩባታል የተባለችው ጋዛ ሰርጥ የምድር ገሃነም እየተባለች ይገኛል። እስራኤል የሐማስ መሪዎች ላይ ያነጣጠረ እያለች በምትፈጸማቸው ንጹሐንን ከታጣቂዎች ያለየ ጥቃት፣ በሰማይ የቦምብ ዶፍ በመጠኑ እጅግ አስከፊ የሰው ሕይወት ተቀጥፎበታል። ከዚህም በተጨማሪ ጦርነቱ ከጀመረበት ጊዜ አንስቶ እስራኤል ባደረሰችው ጥቃትም በጋዛ ያሉ ብዙ በርካታ ዩኔስኮ የተመዘገቡ የእምነት ስፍራዎች፣ ታሪካዊ ቦታዎች፣ መስጅዶችና አብያተ ክርስቲያኖች ወደ ፍርስራሽነት አመድነት ተቀይረዋል። እስራኤል አንድ የሐማስ የጦር አዛዥን ሊባኖስ ውስጥ መግደሏን አስታውቃለች። የእስራኤል ጦር ዛሬ እንዳስታወቀው በደቡባዊ ሊባኖስ ሲዶን ግዛት ውስጥ ሐሳን ፍርሃት የተባለ የሐማስ ታጣቂ ቡድን አዛዥ መግደሉን ገልጿል። የሊባኖስ የጤና ሚኒስቴር እንደገለጸው እስራኤል በሲዶን ግዛት በሚገኝ ህንፃ ላይ በፈጸመችው ጥቃት የሶስት ሰዎች ህይወት ማለፉን አስታውቋል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም ቢሮ እንደገለጸው የእስራኤል ጥቃት ባለፈው ዓመት በአሜሪካ አደራዳሪነት በእስራኤልና ሄዝቦላ መሃል የተፈጸመውን የተኩስ አቁም ስምምነት ህግ የጣሰ ነው ብሏል። ከቅርብ ሳምንታት ወዲህ የተኩስ አቁም ስምምነት በእስራኤል እየተጣሰ እንደሆነ፣ በሄዝቦላ ይዞታ ስር በሚገኙ የቤሩት ደቡባዊ ክፍሎች ላይ በእስራኤል ላይ የሚፈጸመው የሮኬት ጥቃቶች እየጨመሩ እንደሚገኙ የሊባኖስ የጠቅላይ ሚኒስቴር ጽህፈት ቤት ስለመግለጹ የዘገበው ዘ ስትሬት ታይምስ ነው። አሜሪካ አዲስ ጥቃት ከፍታብናለች ሲሉ ሁቲዎች ተናገሩ። አሜሪካ በየመኑ ሁቲ ላይ አዲስ ጥቃት መሰንዘሯንና ሁለት ሰው መግደሏን ከቡድኑ የሚወጡ መረጃዎች አመላክቷል። ጥቃቱ ዶናልድ ትራምፕ የቦምብ ፍንዳታ የሚያሳይ ምስል በማህበራዊ ገጻቸው ላይ ካሰፈሩ ከቀናት በኋላ መሆኑም ታውቋል። የሁቲ ጠንካራ ይዞታ እንደሆነች በሚነገርላት ሳዳት ግዛት ጥቃቱ መድረሱንና ከሟቾች በተጨማሪ ዘጠኝ ሰዎች መቁሰላቸውም የሁቲ የዜና ቻናል አልማሲር በምስል አሳይቷል። ዶናልድ ትራምፕ ሁቲ በቀይ ባህር በሚመላለሱ መርከቦች ላይ የሚያደርሰውን ጥቃት የማያቆም ከሆነ ህልውናው ላይ በሰዓት እንደሚጫወት ማስጠንቀቃቸው ይታወሳል። ከሶስት ሳምንታት በፊት በሁቲ የተጀመረው ጥቃት ዛሬም ሲቀጥል እስካሁን ድረስ 69 ሰዎች መሞታቸውን ሁቲ አስታውቋል። አሜሪካ ሁቲን በኢራን ትከሻ ላይ የተንጠለጠለ አሸባሪ ቡድን ስትል የምትፈርጀው ሲሆን፣ ኢራን በበኩላ ሁቲ የነጻነት አርበኛ በሚል ተሞግሷለች። በዚህ ምክንያት ዋሽንግተንና ቴህራን ከኒውክሌር ውጥረት ባለፈ በሁቲ ጉዳይም ፍጥጫ ውስጥ መሆናቸውን አመላካች ነው ሲሉ የፖለቲካ ተንታኞችና ናገራሉ። ኤንፒአር እና ኒው ሄቭን ሬጅስተር ዘግበውታል። የዩናይትድ ስቴትስ አየር ጥቃት በየመን የሚገኙትን የአንሳር አላህን ኢላማዎች ለመምታት ከዲያጎ ጋርሻ ኤር ጣቢያ ቢሁለት ስፕሪት ስውር ቦምቦችን አሰማርታለች። በከፍተኛ ሁኔታ አሁንም ተባብሶ ባለው ውጥረት መሀል የአሜሪካ የአየር ኃይል የየመን አማጺዎች ኢላማ ናቸው ብሎ በሚጠራቸው ቦታዎች ላይ ትክክለኛ ጥቃት ለመሰንዘር ከዲያጎ ጋርሺያ ኤርቤዝ ቢቱ ስፕሪት ስውር ስትራቴጂክ ቦምቦችን አሰማርቷል። ይህ በህንድ ውቅያኖስ ውስጥ ከሚገኘው ከሩቅ ቤዝ በመነሳት የእነዚህን የተራራቁ ስትራቴጂካዊ ቦምቦችን ያልተለመደ የውጊያ አጠቃቀምን ይወክላል። የቢቱ ስፕሪት ቦምብ አውሮፕላኖች የቡድኑ ተዋጊዎች ጥቅም ላይ ይውላሉ ተብለው የሚታሰቡ የመሬት ውስጥ ተቋማት ኢላማ አድርገዋል። እናም ቢቱ ከመሬት በታች እየተከማቹ የተመሸጉ ቦታዎችን የሚያፈርሱ ከፍተኛ አቅም ያላቸው ቦምቦችን ስለመጠቀሙም ነው። በኤፕሪል መጀመሪያ ላይ የታዩ የሳተላይት ምስሎች እንደሚያረጋግጡት በዲያጎ ጋርሺያ ቤዝ ቢያንስ ስድስት ቢቱ ስትራቴጂ ስትራቴጂክ ቦምቦች መኖራቸው አረጋግጧል። ይህም በአካባቢው ከፍተኛ የአሜሪካ አየር ኃይል መከማቸቱን ያሳያል። ምንም እንኳን ቢቱ ቦምብ አውሮፕላኖች ቀደም ባሉት ጊዜያት ጥቅም ላይ የዋሉ ባይሆኑም፣ ነገር ግን በቀይ ባህርና በኤደን ባህረ ሰላጤ ዩናይትድ ስቴትስ ዓለም አቀፍ የመርከብ መስመሮችን ለመጠበቅና የአካባቢውን ደህንነት ለማስጠበቅ በሚል ቀጣይነት ባለው ዘመቻ ውስጥ አደገኛ ስምሪት በማድረግ ታይቶ የማይታወቅ ሁኔታ በእነዚህ አጥፊ ስትራቴጂክ ቦምቦች አሜሪካ በሀውቲዎች ላይ እርምጃ በመውሰድ ላይ ትገኛል ትገኛለች። በነገራችን ላይ የአንዱ ቢቱ ዋጋ ከ800 ሚሊየን እስከ 1 ቢሊየን ዶላር ይገመታል። ይህ አውሮፕላን በዓለም ላይ ብቸኛው በአሜሪካ አየር ኃይል ውስጥ የሚገኝ ስትራቴጂክ ያደርገዋል። ሁለት አብራሪ ያሉት ቢቱ በአንድ ኦፕሬሽን ዙር ከ100 በላይ ቦምቦችን የመሸከም አቅም አለው። ሩሲያ በአውሮፓውያኑ 2022 በዩክሬን ላይ የፈጸመችውን ወረራ ተከትሎ አሜሪካ መጠነ ሰፊ ማዕቀብ ጥላለች። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በሩሲያ ላይ እየተከተሉት ባለው ፖሊሲ መሻሻል አሳይተዋል። ተገኝተዋል ። ትራምፕ የዩክሬንን ጦርነት ለማስቆም ቅድሚያ ሰጥተዋል። የተኩስ አቁም ስምምነት ላይ ለመድረስ ድርድር በቀጠለበት በአሁኑ ወቅት አንድ ከፍተኛ የሩሲያ ባለስልጣናት ከትራምፕ አስተዳደር ጋር ለመወያየት ዋሽንግተን ይገኛሉ። ባለፈው ወር ትራምፕ የሩሲያው ፕሬዚዳንት ቭላዲሚር ፑቲን በተኩስ አቁም ስምምነት ካልተስማሙ የሩሲያን ዘይት በሚገዙ ሀገራት ላይ 50 በመቶ ታሪፍ ይጠብቃቸዋል በሚል አስጠንቅቀው ነበር። ሩሲያ በትራምፕ ታሪፍ ዝርዝር ውስጥ ያልገባቸው በተጣለባት ማዕቀቦች ምክንያት መሆኑ የሩሲያ መገናኛ ብዙሃን ሐሙስ ሁለት አጽንኦት ሰጥተው ዘግቧል። በሩሲያ ላይ ታሪፍ አልተጣለም። ይህ ለየት ያለ ስፍራ ስለተሰጠን አይደለም ምዕራቡ ዓለም ማዕቀብ በሀገራችን ላይ ቀድሞውንም ስለጣሉ ብቻ ነው ሲል መንግስታዊው ሮሳይ ሀያ አራት ቴሌቪዥን ዘግቧል። ሩሲያ በታሪፍ ዝርዝር ውስጥ አለመካተቷ አብዛኛው ምዕራባውያንን ያናደደ ሲልም ነው ሌላኛው መንግስታዊ ሚዲያ የዘገበው። አሁን የአውሮፓ ሀገራት ከአሜሪካ ጋር በአዲሱ ታሪፍ ምክንያት ከፍተኛ ፍጥጫ ውስጥ ገብቷል። አዲሱን የትራምፕ ታሪፍ ተከትሎ የዚያና አውሮፓ አክሲዮን ገበያ እያሽቆለቆለ ነውም ተብሏል። ዶናልድ ትራምፕ ከሰሞኑ የጣሉት አዲሱ ታሪፍ በመላው ኤዚያና አውሮፓ የአክሲዮን ገበያ በከፍተኛ ሁኔታ እንዲቀንስ ማድረጉ ተገለጸ። በኤዚያ የአክሲዮን ገበያ ሰኞ ማለዳ በከፍተኛ ሁኔታ መቀነሱ የተነገረ ሲሆን በተለይም በጃፓን፣ በሆንግ ኮንግ፣ ቻይና፣ ታይዋንና ደቡብ ኮሪያ የሚገኙ የፋይናንስ ተቋማት ከፍተኛ የአክሲዮን ገበያ ማሽቆልቆል እንደደረሰባቸው ተገልጿል። በታሪፉ ምክንያት የጃፓኑ ኒኬኪ በ63 በመቶ ሲወርድ፣ የሆንግ ኮንግ ሃንግሴንግ ደግሞ 98 በመቶ ያህል ድርሻውን ማጣቱ ተጠቅሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተጣለው ታሪፍ በዓለም ገበያ ላይ የፈጠረውን አለመረጋጋት አስመልክቶ ለቀረበላቸው ጥያቄ አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ተናግሯል። የታሪፍ መጠን ዓላማው የአሜሪካ መንግስት ገቢን በከፍተኛ ሁኔታ ለመጨመርና ዜጎች የሀገር ውስጥ ምርቶችን በብዛት እንዲጠቀሙ በማድረግ አምራች ኢንዱስትሪዎችን ለማነቃቃት ታስቦ መሆኑንም ገልጿል። በአሜሪካ ግዙፍ የሆነው ጂፒ ሞርጋን የትራምፕን የታሪፍ እርምጃ ተከትሎ የአሜሪካና የዓለም አቀፍ የ